ዛሬ ወደ ዳገት የጎበኛና እስኪ አብረን እንገው ያገራችን እንግዲህ ግሪን ኤሪያ እንግዲህ ማይጠቀም ነው እንደምታውቁት ካሜራ ባለመሆኑ ባይኖረንም ግን ቀረብ እያደረግን እናስጎበኛቸዋለን። መስመር ነው ወልቂጤ ማውጫ ማለት ነው። እንደምታዩት ይህ ይመስላል። እራስ ቸዋለሁ ባይገርማችው እንትንን ማለት ነው። ወደ ታች ይሻላል ይመሰኛል፣ መንገዱ አይደል? እውነት በጣም ደስ ይላል። የጓድ ደገቱ እኮ ደረስ ነው አይገርምም? አሃ እኔ ምንም ማረግልኝ ምንዛ ገመውጣጣው ነኝ አልችልም። ያው በካሜራ ያውት ስለዚህ በአካል አየውት አለቀ፣ ይበቃል። እና ያው ደስ ሲል በጣም ነው ደስ የሚለው፣ ነው ቧንቧው ጋ ደረሰን። ስለዚህ በቃ ሁሉ ይበቃል። ራይ ነሽ እንዴ? ይደብር ከፈለገ ነው ያልኝ። አንችልም